ያው ያልወለዱ የሞቱ ደሞ የሞቱ ቀነ ስማቸው ይቀበራል። አላሰው ደሙ ታሪክም። ስለዚህ መውለድ ጥሩ መጣሪያ ነው። አዎ ልጅ ነው። ልጅስ ቁርአንን ያከተመ ልጅስ። ማለት ፈልጋለሁ ሰዎች ሰው ጠርቻቸው ጠርቼ አዩልጅ ደግሞ አስፈላጊ ነው። እኔ እሷ ብኖርልኝ እኮ ነው ከአምስት ልጆች መሃል መጀመሪያ ልጄ እንደ እናትም እንደ እህትም እንደ ጓደኛም በቃ እሷ ለእኔ እኔ ለእሷ ሁነን የምንኖረው ለዚህ ነው። በሷ አገር ደግሞ ያሉ እህቶችሽ ልጆቼ ደግሞ አላነሱም። ልጅ ስጣቸው ልስጣቸው፣ ይዘየዱ ቢስሚላ ወንድም ሴታቸውም አንድም ሰው ልጅ አይጣ። አሚን ልጅ በአገራችን ሰው ምን ይላል? ልጅ በእንጨት ስር የሚወለድ ይላል። ደስታ ነው። ሂክማ ደስታ። ሰው እንዳይገርግብዣለ ቤቴ ሌላ አዲስ ምዕራፍ ልይዝ ነው

ከዚህ መበለጥ ነው የተጠበቀ። እንትን ታደርጊልኛለሽ ብዬ አስባለሁ። እኔ አጥቼብሽም አላቀም። አንቺ የበኩል ልጅ ነሽ። የመጀመሪያ ድግስ መደገስ አለብኝ። ሰላም ውድና የተከበራችሁ የእማማጨቤ ቤተሰቦች እንዴት ናችሁ? ከኋላ ሂክማ ትገኛለች። ከፊት ለፊታችን ደግሞ ለልጄ ለልጄ ለቀድሞዋ ልጄ ለቡኩሯ ልጄ

የሆነ ነገር ስታይ ትደሰታለሽ። እና ዛሬ ወደ ቤተሰቦቻችን የደስታችን ቀን ነው። ምን ይመስላችኋል? የሆነ ነገር አይቼ ነው ቤተሰብ እና ዛሬ በጣም

ያው ያው እዲን እዚህ ችጋ ደግሞ አለ ያው ስንት ወር እንደሆነ ስንት ሳምንት እንደሆነ ማለት የሚያሳይ ነው ማለት ነው እና እስከ ዛሬ እናቴን ማነገቃት ነበረ። ዛሬ ነው።

እኔ በአንድ ልጅ ትቀራለች ብዬ አሳስቦ ነበር። ጭንቀቴ መስሎኝ ነው። ለምን ለምን አታገኘ? እንኳን አንቺ ማንም ጭብረ ፍድ አግኝተዋለች አግኝተዋለች። ግን ማለት ልጅ በአንድ ትቀራለች አላገባ ምናምን ነገር አሁን ደግሞ አንቺ ካሜራን ታጠቃለሽ። ምን የምናገርሽ ነገር ደግሞ፣ ለምን ተናገሪት። ምን ችግር አለ? እኔ የበኩል ልጅ ነሽ፣ የመጀመሪያ ልጅ። ሰርግሽ ግን ድል ባለ ልደግስ እፈልጋለሁ። ያ ነገር እኮ ነው የሚያጣላን እናቴ። እኔ ድግስ አልፈልግም፣ እኔ ድግስ አልፈልግም። ምንም የወከባ ምናምን ነገር አልፈልግም። የበፊት

መማር አለባት። ምናምን መስራት አለባት። እኔ ለድግስ በነገርሽ ምንም ድግስ ምናምን ነገር አስፈልግም መደገስ

አንቺ ጠርቻቸው ጎረቤቴ አገሬን ጠርቼ ማየት ፈልጋለሁ። ምን ነው እኔ ከመሞት ከመኖር ይፋው ልጅ አይዮ ድግሱ ልደግስ ያን በቃ ባለፈው በጀሙ እናት ላክሽብኝ አይደለ ላክሽብኝ ምናምን እሷ ጠየቀችኝ፣ እንደማየው ምናም ነገርኳ

እና ይሄ የሆነ እንዲህ ወከራ ምናምን ነገር ስላላበዛው ይመስለኛል። ገባሽ እሷ የመጀመሪያውን አይነናስ እንትንም ፈርታ ነው። አሁን ያላ ሰው የመጀመሪያው በዛበት፣ ወሬን በዛበት። ሃይዋንም አይደለም አላህ ቢለው ነው እንጂ ሰው ብሎም አይደለም። አንድ ልጅ ድረስ አንድ እስከሚወርዱ ርስቃቸው ነበር። ከዛ ለዲ ደሞ ይሄው አለቀ፣ ተለያዩ ከዛ ወዲህ ደግሞ ህይወት ይቀጥላል፣ አዲስ ህይወት ይቀጥላል። በአንድ አይቀሩት ልጅ ደግሞ አስፈላጊ ነው። እኔ እሷ ብኖርልኝ እኮ ከአምስት ልጆች መሀል መጀመሪያ ልጄ እንደናትም፣ እንደህትም፣ እንደጓደኛም በቃ እሷ ለእኔ እኔ ለእሷ ሁነ የምንኖረው ለዚህ ነው። ዛሬ ግን እኔ ባልወልድ ማለት ነው እዚህ ቦታ ላይ ባልደረሱ ልጅ መውለድ ደግሞ ጸጋ ነው። ሲበዙም ልጅ ጥሩ ነው። ሲበዙ ነው እንጂ ደግሞ ሲያንሱም ጥሩ አይደለም። ሲበዙ ለዛ ላይ በላይ ለመውለድ እኔ ያብቃኝ፣ አንቺ ደግሞ እኔ ለማድረስ ያብቃሽ። በሱ ሀገር ለም ደሞ ያሉ እህቶችሽ ልጆቼ ደግሞ አላ እነሱም ልጅ ይስጣቸው፣ አሚን። ባል ይስጣቸው፣ አሚን። ይዘየዱ፣ አሚን። ቢስሚላ ወንድም ሴታቸውም አንድም ሰው ልጅ አይጣ፣ አሜን። ልጅ በአገራችን ሰው ምን ይላል? ልጅ በእንጨት ስር የሚወለድ ይላል። ልጅ ማጣት ጥሩ አይደለም። ልጅ በመወለድ ስንት ነገር አለ። ይወት በጣም ትትላለች፣ ትከብራለሽ፣ ትከብዳለች። ጥሩ ነው ልጅ መውለድ ጥሩ ነው እና ልጅ ስምን አስጠራል። ያልወለዱ ሰው ደግሞ የሞቱ ቀን ስማቸው የሚቀበረው ይላል ሰው ደግሞ ታሪክ ነው። ስለዚህ መውለድ ጥሩ ነው። መጠሪያ ነው። ልጅ መጠሪያ አማለሳል። የሆነ ልጅ ይስጥ አሚን። አፍዘል ቁርአንን ያከተመ ልጅ ይስጥ አሚን። ገዳም ወንድ ልጅ ከሆነ ከአባቱ ይብለጥ፣ ሴ ልጅ ከሆነች ከናቷ ትብለጥ። ያ ረቢ ገዳላቸው ይሁኑ አሚን። ዱንያ ያ ረቢ ዱንያ ይዞ የሚፈጠሩ ይሁኑ። ለሁለቱም ቤት አይስ ቸገሩ። ዱንያ በግርት ዘመድን የሚያቁበት ቤተሰብን የሚያቁበት ደሀን የሚያቁበት ለብቻ የምትበላ ዱንያ አትምጣ፣ አሚን አለአንሳት ለብቻ እንብላ ነፍስዬ እናያሸንፍባት አላስልትጫወትብኛለች አልገባችሁ? ምን ምን ያህል ደስተኛ እንደሆንኩኝ ማለት ነው። ግን ያው ደስታዬን እጥፍ ድረብ ያድርግልኝ። ሲቀጥል ደግሞ ለልጄ ስል ማለት ነው። ብቻ አልሀምዱሊላህ የሆዴን ደግሞ በሰላም ለገላገል የማማ ጊዜ ታውቃላችሁ፣ በፊታ ላይ ትንሽ ተሰቃይቼ ነበረና ያንን ስቃይ ስቃይ ማይባል እንዳ ላይ ዱአ አድርጉልኝ ማለት ነው። ሰላማችሁ ይዛልን መጣ። ላይክ፣ ሸር፣ ሰብስክራይብ ታደርጉልኝ ላይ ሼር ሰብስክራይብ ማድረጋችሁ አትርሱ። እንወዳችኋለን። ማን ቤተሰቦችን እርዳታ ሰሞኑ ጠይቀን ነበር። እንዳፈሷችሁ አደራላችኋለሁ። አረፋ እየመጣ ነው። ሰደቃ መጸደቅ ደግሞ ትወዳላችሁ። ዛሬ ለእናንተ አዲስ አይደለም። አላህ ይጨመርበት፣ እጃችሁን ያቅርብላችሁ። ሰደቃቱ መላ ያርገው። አላሁሙሳልው። ደህና ሁኑ።